ተኪዱም ጋዘጮች አሉ ግን ቴለንጋ ነው። በብዛት ሁሌ ቴለንጋ በብዛት እና ሁሌ ታሸነፊኝ ነበረ። ቀኔ ነው ያወራችው አንቺን በአንበሳ ምናምን ያሸናል። በቀጥል እኮ በጣም እኮ በቃ ሃይለኛ ጌመር ነበርኩ፣ ሆኑ

ለሆነ ብቻ ነው። አራዳ ለምን ትናን ጋይስ የለውም እኮ አይደለ እናንተም አልሞላችሁም፣ ግን ይለቅ ብላችሁ እንጂ አልሞላልም እኮ

አንዳንድ እንደ ኔ አሁን ምንም አይመስለኝም። በምንም ማንም ምንም ብሎ ቢጽፍ አላቸው ሁሉ እኔ ስልኬ ላይ ነኝ። ሞዴሬተሮች ናቸው የት የሚያደርጓቸው። ሞዴሬተር ካለሽ በቃ። በኋላ ግን ሞዴሬተር ማጽዳት አለብን። የምንፈልጋቸው ሶስት ሰዎች ብቻ ላይ ቡል የሚቀመጡ